በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውዴ የልሳትው ቤተሰቦች ተከታታዮች የሉል እግዚአብሔር ሰላም በያላችሁበት ይድረሳችሁ እያል ጉዞ ወደ እግዚአብሔር የሚለውን መጽሐፍ ምዕራፍ አራት ተመስጦ የሚለውን የምናነብላችሁ ይሆናል። ተመስጦ ምን ማለት ነው? አንድ ሰው በአንድ ነገር ላይ ተመሰጠ ሲባል ይህ ሰው ነገሩን በቅርበት እየመረመረ እያጠናው፣ እየፈተሸው ጥልቀቱን ለማየት እየተነተነው ነው ማለት ነው። ተመስጦ ማለት በሐሳብ ወይንም በመንፈስ ወደ ጥልቁ ምስጢር መነጠቅ ማለት ነው። ይህም ከተለመደው የእውቀት አይነት ወደ ከፍተኛ ደረጃ መድረስ ነው። እውቀቱም ከስሜት በላይ የሆነና ሁሌ አዲስ የሚሆን የመንፈስ ተድላና ደስታ ነው። በዚህ እውቀት ውስጥ መንፈሳዊ ምግብና ደስታ አለ። ተመስጦ አእምሮን፣ ልቡና፣ መንፈስን ከላይ ብቻ የሚገኘውን አምላካዊ እውቀትን ለመቀበል ማዘጋጀት ማለት ነው። ወይም በውስጥ ያለውን የመንፈስ ቅዱስ ስጦታ ለማነሳሳት መፍቀድ ማለትም ነው። ለተመስጦ ጸጥታ፣ እርጋታ፣ ስሜትን መግዛትና መንፈስን ከሚያውኩ ማናቸውንም ነገሮች መታቀብ አስፈላጊዎች ናቸው። የሰው ስሜት ከውጫዊ ሁከቶች ነጻ ሲሆን ከሥጋዊ ሐሳብ ሲላቀቅና ለመንፈሳዊ ስጦታዎች ራሱን ሲያዘጋጅ ተመስጦ ጥልቅና ስኬታማ ይሆናል። ለተመስጦ ስኬት የሚረዳው አንድን ነገር ለማወቅ ያለ ፍላጎትና አምላካዊ ነገር ላይ ማተኮር ነው። በመቀጠል በዝርዝር ልናያቸው የሚያስፈልጉ ብዙ የተመስጦ ክፍሎች አሉ። በመጽሐፍ ቅዱስ በመዝሙር በዜማ ተመስጦ ሊመጣ ይችላል። ወይም በሥነ ፍጥረት ውበትና ጥበብ፣ በሰማያትና በመላእክት፣ በሞት በፍርድና ከዚያ በኋላ ባሉ ሁኔታዎች መነሻነት ሊጀምርም ይችላል። በኋላ በድርጊቶች፣ በቅዱሳን ሕይወት፣ በውሱን ወይም በአጠቃላይ ስነ ምግባሮች፣ በእግዚአብሔር ትእዛዛት የሚመጣም ሊሆን ይችላል። ሌላ ታላቅ የሆነና በእግዚአብሔር ድንቅ ባሕርያት ለምሳሌ ወሰን የለሽነቱን እውነተኛነቱን ጸጋውን በማሰብ መመሰጥም አለ። በአጠቃላይ ብዙ ምክንያቶች ሊኖሩ ይችላሉ። የሚጠቅሙትን መንፈሳዊ ነገሮች ለመምረጥ በቁሳዊ ነገሮች ላይ እንኳን ሰው ሊመሰጥ ይችላል። የተመስጦ ዓለሞች። መጽሐፍ ቅዱስ በእግዚአብሔር አነሳሽነት የተነገሩና የተጻፉ ቃላት መንፈስና በትምህርት በአካል ገዝፈው የሚታዩ ናቸው። ፊደሎቹ ሳይሆኑ በውስጣቸው ያለው መንፈስ ደግሞ ሕይወትን የሚሰጥ ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6። ለዚህ ነው ጌታችንም ሕይወት የሚሰጥ መንፈስ ነው ሲል የተናገረው። የዮሐንስ ወንጌል ምዕራፍ 6 ቁጥር 63። በውስጡ ሉል ወይም የባህር እንቁ እንዳለው ቅርፊት የመጽሐፍ ቅዱስ ቃላትም ጥልቅ የሆነ ምስጢርን በውስጣቸው ያመቁ ናቸው። ዕንቁ የታላቁ መንፈስ ነው፣ ወይም የቃላቱ መንፈስ ነው። ስለዚህ በቃላቱ ወይም በቅርፊቱ ብቻ አትርካ፤ ሽፋኑን ገላልጠህ ውስጣዊውን ሉል ውሰድ። ይህ ሲሆን ወይም ሊሆን የሚችለው ደግሞ በመንፈስ ቅዱስ አጋዥነት እንደ ቅዱስ ዳዊት ዐይኖቼን ክፈት ከሕግህም ተአምራትን አያለሁ እያልክ በምትጸልየው ጸሎት ነው። መዝሙረ ዳዊት መዝሙር 118 ቁጥር 18 ወይም አቤቱ ያይ ዘንድ ዓይኖቹን እባክህ ክፈት ብሎ ስለ ደቀ መዝሙሩ ጊያዝ እንደ ጸለየው ዓይኖቹን እንዳስገለጠለትም ኤልሳ በቅዱሳን የምልጃ ጸሎት የሚገኝ ሊሆን ይችላል። ሁለተኛ ነገሥት ምዕራፍ 6 ቁጥር 17። ተመስጦ በመንፈስ ቅዱስ ግብር የሚመጣ የአእምሮ ብሩህነት ነው። በዚህ ብርሃን በመጽሐፍ ቅዱስ ያሉትን መጻሕፍት ሽፋናቸውን ገልጦ የምስጢሩን መፈለግና በጥልቀት መረዳት ይቻላል። ይህም ማለት በመጽሐፍ ቅዱስ ውስጥ በመመሰጥ በእግዚአብሔር ገላጭነት የተቀመጠውን አምላካዊ እውነትን ለማግኘት መጣር ነው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሮን ተከፈተላቸው እንዲል የሉቃስ ወንጌል ምዕራፍ 24 ቁጥር 45። በእውነት አምላክ ሆይ በብርሃንህ ብርሃንን እናያለን አእምሯችንን ልባችንን፣ እና ሐሳባችን እንዲያበራልን ከዚያም ተነስተን መንፈስ ለአብያተ ክርስቲያናት የሚለውን ማስተዋል እንድንችል እንፈልጋለን። ራእይ ዮሐንስ ምዕራፍ ሁለት እንደዚሁም አንተም በሐሳብህ በልብህ በመንፈስ የምታደርገውን ጥረት ሁሉ አእምሮህ ብሩህ ሆኖ አባቶችህ የተቀበሉትን ለመቀበል የበቃህ ያደርግህ ዘንድ እንደምታቀርበው ጸሎት የሚቆጠር ነው። ያንተ ስራ አእምሮህን ዝግጁ አድርገህ እግዚአብሔር ከጥልቁ እውቀትና ከማስተዋሉ እንዲሞላበት ማቅረብ ነው። ማድረግም ያለብህ ልብህን መክፈትና ጌታ ገብቶ ከአንተ ጋር ራት እንዲበላ መፍቀድ ነው። ራእይ ምዕራፍ 3 ቁጥር 20። አሁን አንተና እኔ ከሰማይ ከወረደው ኅብስት ጋር እንበላለን። የዮሐንስ ወንጌል ምዕራፍ 6 ቁጥር 33 በዚህ የህይወት ኅብስትና ከእግዚአብሔር በሚወጣው ቃል መኖር እንችላለን። የማቴዎስ ወንጌል ምዕራፍ 4 ቁጥር 4 በተመስጦ ውስጥ ህሊናህ የተጓዘው የመጀመሪያው እርምጃ ለመንፈስ ቅዱስ በር መክፈት ያህል የሚቆጠር እርምጃ ነው። ለዚህ ነው አባቶች ተመስጦን በጥልቀት እየተመለከቱ ከሰዎች ጥረት በላይ የሆነ የመንፈስ ቅዱስ ስጦታን የሚሉት። ቅዱስ ዳዊትም የሚለው ይህንኑ ነው። አፌን ከፈቱ አልከለከልሁም ወደ ትእዛዝህ ናፍቅ ያለሁና እንዲል መዝሙር 118 ቁጥር 131። ተመስጦ በመንፈስ ቅዱስ የሚሰጥ የጥናት ክፍለ ጊዜ ነው። በተጨማሪም መንፈስ ቅዱስ ሲሰጥህ የወደደውን እንዴት መቀበል እንደምትችል የምትለማመድበት መንገድም ነው። ተመስጦ አእምሮ አንድን ነገር ለመረዳት ወይም ለማወቅ ከሚያደርገው ጥረት በላይ ነው። መጽሐፍ ቅዱስም እንደሚናገረው በእውቀትና በችሎታ መደገፍ አይደለም። በራስህ ማስተዋል አትደገፍ። ምሳሌ ምዕራፍ 3 ቁጥር 5። እውቀትንና ፍልስፍናን ሊያመጣ የሚችለው ምሁራዊ አስተሳሰብ እንኳን ቢሆን የመንፈስ ቅዱስ ሥራ ከሌለበት ተመስጦን ሊያመጣ አይችልም። በምሁርና በአምልኮ ውስጥ ባለ ሰው መካከል ሰፊ ልዩነት አለ። በሚያጠናና በሚመሰጥ መጻሕፍትን በሚመረምርና ከመንፈስ ቅዱስ በሚቀበል ሰው መካከልም እንደዚሁ ልዩነት አለ። ተመስጦ ሐሳብ ብቻ አይደለም። ሐሳብን ከልብ ጋር አዋህዶ ልብን እንደ መሳሪያ በመንፈስ ቅዱስ እጅ መተውና ከእግዚአብሔር መንፈስ ለመቀበል መቃተት ነው። በዚያን ጊዜ በመንፈስ ቅዱስ በመንፈስ ጥንካሬ ያገኘውን የቃሉን ጠንካራነት እንገነዘበዋለን። ከዚህ በኋላ ወንድሜ ሆይ፣ ትክክለኛው የአእምሮ ደረጃ ላይ ደረስኩ ብለህ እንዳትቆም። ነገር ግን ሕሊናህን መንፈስ ጋር የመድረሻ መንገድ አድርገው መንፈስም የእውቀት ሀብቶች ሁሉ ወዳለው ወደ እግዚአብሔር ስለሚመራህ እርሱ ሁሉን ይሰጠሃል። ንባቡ ውጫዊ ነገር ላይ ብቻ ያተኮረ ሰው ያለ ተመስጦ ብዙ ሊያነብ ይችላል። መንፈሳዊው አንባቢ ግን ባነበባት ትንሽ ነገር የማይነጥፍ የተመስጦ ምንጭ ሊኖረው ይችላል። ባነበበው ላይ ይመሰጣል እንጂ ብዙ ስለማንበብ አይጨነቅም። የቃልም ሆነ አገላለጽ በእጅጉ ስለሚያስቡት ስለሚስቡት በዚያው ወደ ጥልቁ ገብቶ ሲመረምር ይቆያል። የሥራውን ጊዜ ሁሉ ፍጻሜ አየሁ ትእዛዝህ ግን እጅግ ሰፊ ነው እያለ ከዳዊት ጋር ያመሰግናል። መዝሙር 118 ቁጥር 96። እግዚአብሔርም ልቡን ይከፍትለትና በአንዲት ቃል ምንም ያህል ቢወስድለት የማያልቅ ትልቅ ሀብትን ያያል። አሁንም በዚህ ከነቢዩ ጋር ደስ ይለዋል ሐሴትን ያደርጋል። ብዙ ምርኮን እንዳገኘህ በቃልህ ደስ አለ። መዝሙር 118 ቁጥር 162 እንደ መንፈሳዊው ልምምድ በቀን ቢያንስ አንድ ጥቅስ ለተመስጦ እንዲሆንህ ውሰድ። ስታነበው ከዚህ በፊት ምንም ያልነካህን የመጽሐፍ ቅዱስ ጥቅስ አገናዝብ። በዚህ ሳትገደብ በዝግታ እያጠናኸው ወደ ዓለመ ተመስጦ ውሰደው። በዚህ ውስጥ የእግዚአብሔር መንፈስ ለሚሰጥህ ነገር እድል ስጥ። ወይንም አንድ የመጽሐፍ ቅዱስ ልዩ ታሪክ ውሰድና እንደ ዓለመ ተመስጦ ተጠቀምበት። እግዚአብሔር ለሰዎች የሚያደርገው ልዩ እንክብካቤም ሰፊ የተመስጦ ዓለም ነው። እግዚአብሔር የሚወዳቸውን እነርሱን በፍጹም ወዳጅነት የሚያፈቅሩትን ከእርሱ ጋር የጠለቀ ኅብረት የነበራቸውን ቅዱሳኑን አስብ፣ ወይም በቸርነቱ በትዕግሥቱ መጠን የተንከባከባቸውን በዚህ ተጠቅመው ንስሐ የገቡ ኃጣንን አስብ። ሌሎች ልባቸው የደነደነ በቅንነቱ ያልተጠቀሙትንም እንዴት ይጠብቃቸው እንደነበረ አስታውስ። የመጽሐፍ ቅዱስ ሰዎች ሊመስጡህ የሚችሉ ናቸው። ከመጽሐፍ ቅዱስ ውስጥ ብዙ ጥቅሶች ማስታወስ መቻልም ሌላው ለተመስጦ የሚያነሳሳህ ነገር ነው እርስ በርሳቸው እየተፈጸሙና እየተሟሉ ተመስጦ በጀመርክበት ጊዜ ሁሉ ጥቅሶችን ታገኛቸዋለህ። እያንዳንዱ ቃል ልዩ ትርጉም ይሰጠሃል። ሁሉም የተመስጦን ዕቅፍ አበባ ያበረክቱልሃል። ከዚህ ጋር አያይዘህ መንፈሳዊውን ነገር ከመንፈሳዊው ነገር ጋር አስተያይተህ፣ መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም የሚለውን የቅዱስ ጳውሎስ ቃል አስታውስ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 13 ይህን ብታደርግ ሙሉውን ቀን በመንፈሳዊ ሐሳብ ብቻ ትይዘዋለህ። እነዚህ መንፈሳዊ ሐሳቦችህ ውስጥህን ሰርስረው ይገቡና ንጹሕ ሐሳብህ ንጽህናን ይወልዳል። ልብህ በተመስጦ የተመላና ንጹሕ የእግዚአብሔር ቃል የሚሰራበት ይሆናል። ተመስጦህ በራሱ በጸሎትህ ሰዓት እያጀበህ፣ ከሰዎች ጋር እንኳን እያወራህ ባለህበት ሰዓት ወደ ቀናው ሊመራህ ኃይልን ያገኛል። አድማጮችም ግብዝነት የሌለውን አድማጮችም ግብዝነት የሌለውን ጥልቅ የሆነ ነገርህን ይረዱልሃል። ተመስጦ ለመንፈሳዊ ሕይወት ጥንካሬም ይጠቅማል። ተመስጦ በሐሳብ በመንፈሳዊ ስሜት በውሳጣዊ እርካታ በእውቀት በደስታ ላይ ብቻ የተወሰነ አይደለም። ወደ ሕይወትህ ተግባራዊ እንቅስቃሴዎችም የማደግ ባህሪ ነው። ስለዚህ የምታነበው መጽሐፍ ቅዱስም ይሆን የቤተ ክርስቲያን አባቶች ታሪክ ገድል፣ ራስህን በማንበብና በመመሰጥ ላይ ብቻ አትወስን። ያነበብኸውን ሁሉ ከሐሳብህ ከልብህ ጋር አዋህደኸው በተግባር አውለው። ተመስጦን ከእግዚአብሔር ጋር ያለህን ኅብረትና ከሰዎች ጋር ያለህን ግንኙነት የምታሻሽልበት መንገድ አድርገው አስበውና በመንገዱ ለመጓዝ ራስህን አመቻች። የምታነበው ሁሉ በጸሎት የተደገፈ ይሁን። ዐይኖቼን ክፈት ከሕግህም ታምራትን አያለሁ እንዲል ተመስጦ አምላካዊ ገላጭነትን ይፈልጋል። አንዳንዴ ሰው እግዚአብሔር በገለጸለት ምስጢር ተገርሞ ሲያነበው ከዚህ በፊት ያላገኛቸው አዳዲስ ትምህርቶችንና ቀድሞ ህሊናውን ያልተቀበሉትን ልዩ ምስጢራትን ያገኛል። መዝሙረ ዳዊትን ስታነብ ወይም ስትጸልይ ይህን የመሰለ ነገር ያጋጥመሃል። ዘወትር በምትጸልየው ጸሎት ውስጥ በየዕለቱ አዲስ የሆነና ከዚያ በፊት ያላገኘው አምላካዊ ምስጢር ሊገለጽልህ ይችላል። እግዚአብሔር በሕሊናህ ውስጥ የሚበራ የብርሃን መስኮት ላንተ ይከፍትልሃል። ይህ ብርሃን ላንተ እውቀትና የአይምሮ ብቃት ያመጣ ያመጣ እንዳይመስልህ። ተመስጠህ ስታነብና ስትጸልይ እግዚአብሔር ባንተ ላይ ያዘንበው የማያልቅ ስጦታ ክፍል እንደሆነ እወቅ። ጸሎት የተመስጦ ምንጭ ይሆንህና ራሱ በተመስጦ ይታጀባል። በዚህ አይነት ጸሎት ውስጥ ቃላት ሁሉ ሰፊና ወሰን የለሽ ጥልቅ ምስጢር የያዙ መሆናቸው በየዕለቱ ይታያል። የተመስጦ ልምድ ወይም ጸጋ ከሌለህ የቅዱሳን አባቶችን የተመስጦ ሕይወት የሚናገሩ መጻሕፍትን አንብብ። ታላቁ ቅዱስ ዮሐንስ አፈወርቅ በማቴዎስ ወንጌል፣ በዮሐንስ ወንጌል፣ በሐዋርያት ሥራና በአስራ ሁለቱ የጳውሎስ መልእክታት ላይ እጅግ ብዙ የአንድምታ መጻሕፍትን ጽፏል። እነዚህ ሁሉ ተመስጦ ማብራሪያን የተመሉ ናቸው። ቅዱስ ዮሐንስ መጻሕፍቱን በተመስጦ ያብራራበትን፣ ያስተማረበትን ብሎም የተማረበትን መንገድ መርምርና ተከተለው። እንደዚሁም ከሌሎች ቅዱሳን ከሥራዎቻቸው ጋር ቆይታን አድርግ። በተለይም በዚህ በትምህርታቸው ጥልቀት ብቻ ሳይሆን በተመስጦ ዕውቅና ካላቸው እንደ ማር ቅዱስ ኤፍሬም ሶሪያዊ፣ ቅዱስ ያይቆብ ዘስሩግ ከመሳሰሉት አባቶች ብዙ ተማር። ስራዎቻቸውን እያነበብክ እንደ ተመስጦ ትምህርት ቤት ተጠቀምበት። በመጽሐፍ ቅዱስ ምሳሌያዊ ጽሁፎች ልዩ ልዩ ተመስጦ የነበራቸውን አባቶች ሕይወት ለማንበብ ራስህን አለማምድ። ምሳሌያትን ማንበብ የነቢያትን መጽሐፍ የሰለሞንን መሐልያት ለመረዳት በጣም ጠቃሚ ነው። የመስዋይቱን የስዕለቱን የበዓላቱን በርኩሰትና በመንጻት መካከል ያሉትን ህግጋት ሁሉ ሊመጣው ያለው ነገር ጥላ መሆኑን ለመረዳት ያስችልሃል። ቆላሲስ ምዕራፍ 2 ቁጥር 17 ምንም ጥቅም በሌላቸውና ሁከትና ጭንቀት በበዛባቸው ተራ ነገሮች እንዳትጠመድና በመልካምና ጠቃሚ በሆኑ ነገሮች የተከበብህ እንድትሆን ተመስጦን በተግባር ልመደው። ጥሩም ይሁን መጥፎ ባቀረብ ክለት ነገር ይወሰን እንጂ አእምሮህ ለተመስጦ ፈጣን መሆኑን እርግጠኛ ሁን። ከዓለማዊ ነገር ወይም ከውስጥህ የቀረቡ የተለያዩ ነገሮች ሊኖሩ ይችላሉ። ነገር ግን መምረጥ ያለብህ ለመንፈሳዊ ህይወትህ የሚጠቅመውን ብቻ ይሁን። ይህ ጸጋ ለቅዱሳን ብቻ ሳይሆን ለአንተም፣ ለሁላችንም እንዲያውም ለሃጣንም ጭምር የተሰጠ መሆኑን አውቀህ ልትጠቀምበት ያስፈልጋል። የሚያስገርም የተመስጦ ችሎታ ያላቸው ብዙ ሰዎች አሉ። የሚያሳዝነው ግን በኀጢአት መሆኑ ነው። ለእነዚህ አይነት ሰዎች በአንድ የተለየ የኀጢአት አይነት ላይ መመሰጥና አድናቆት ውስጥ መግባት ቀላል ነው። ያ የሚያሰላስለውና የሚያስበው ኃጢአት ደግሞ ሐሳቡን፣ ስሜቱን ስለሚገዛው በሕሊናው ላይ አሉታዊ ተጽዕኖን ያሳድራል። ይህ ብዙ ጸሐፊያን፣ ገጣሚያንና የልብ ወለድ ደራሲያን የሚጠቀሙበት ዘዴ ማለት ነው። የቅዱሳን የሆነው ግን በመንፈሳዊ ነገር ላይ ብቻ ያተኮረ ነው። ለዚህ በኀጢአት ውስጥ ሆነው በክፉ ሐሳብ የሚመሰጡት ሰዎች በንስሐ ቢመለሱና ይህን ጸጋቸው ወደ መንፈሳዊ መንገድ ቢቀይሩት አስገራሚ ውጤት ያገኙበታል። ከኃጢአተኝነት ወደ ንስሐና መንፈሳዊ እድገት የተመለሰውን ከዚያም በኋላ ኃጢአቱን ሁሉ ዘርዝሮ ዘኮንፌሽን በሚለው መጽሐፉ ላይ የጻፈውን ቅዱስ አውግስጢኖስ እንደ ምሳሌ ማየት ይቻላል። ማንበብ ተመስጦን ከሚያመርቱ መሳሪያዎች አንዱ ነው። ተመስጦ የተሰወረው ተገልጾ እንዲታይህ ከጥልቁ ምስጢር ተካፋይ እንድትሆን የሚያደርግህ እንደሆነ ዘወትር አስታውስ። ተመስጦ ከባዶነት ጠብቆ ለመውጣትና ነፍስህ መንፈሳዊ ምግብና እግዚአብሔር ያደረገልህን ድንቅ ሥራ ሁሉ የምታስብበት ጥበብን ይሰጠሃል። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም